ከቅርብ ዓመታት ወዲህ ትልቅ ጂኦፖለቲካዊ ጠቀሜታ ያላቸውን ሀገራት እያካተተ ክንዱን ይበልጥ እያፈረጠም የመጣው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራቱም የመከላከያ ወጪያቸውን በእጥፍ ለማሳደግ ቃል ገብተዋል። ከኔቶ ተስፋፊነት ጋር በተያዘ ከባድ የሉና ስጋት የተጋረጠባት በዚህም ከዩክሬን ጋር እጅግ ደም አፋሳሽ ጦርነት ውስጥ የምትገኘ ሩሲያም የአውሮፓ ሕብረት ጠላታችን እየሆነ መጥቷል ብላለች። የኔቶ አባል ሀገራት በኔዘርላንድ ሄግ በተካሄደው የኔቶ ጉባኤ ከዚህ ቀደም ከጠቅላላይ ሀገር ውስጥ የምርት መጠን ወይም ጂዲፒ ሁለት በመቶ የነበረውን የመከላከያ ውጪ እንደ አውሮፓውያን አቆጣጠር በ2035 ወደ አምስት በመቶ ለማሳደግ መስማማታቸውም ተዘግቧል። ከ32ቱ አባል ሀገራት መካከል ስምንቱ አሁንም የሁለት በመቶ የመከላከያ በጀት ስምምነትን በተሟላው እየተገበሩ ባይሆንም ሀገራቱ የመከላከያና ደህንነት ወጫቸውን ወደ አምስት በመቶ ለማሳደግ ቃል መግባታቸው ወሳኝ እርምጃ ነው ተብሎ ተወድሷል። በጉባኤው ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕም ለአሜሪካ ለአውሮፓና ለምዕራብ ዓለም ትልቅ ድል ነው ሲሉ ውሳኔውን አድንቋል። በሀገራቱ ከሚያዘው 5 በመቶ ውጪ 3.5 በመቶ ያህሉ በቀጥታ ለወታደሮችና ለጦር መሳሪያ ክምችት የሚውል ሲሆን ቀሪው 1.5 በመቶ ደግሞ ከመከላከያ ጋር ተያያዥነት ላላቸው እንደ መንገድና ድልድይ መሰረተ ልማት ግንባታዎችና ሳይበር ደህንነት የመሳሰሉ ነገሮች ላይ የሚውል ስለመሆኑም ታውቋል። ማርክሮት የይቅ ዋና ነጻፊ ከሆኑ በኋላ የኔቶ አባል ሀገራት የመከላከያ ወጫቸውን አምስት በመቶ እንዲሆን ለዘጠኝ ወራት ሲሰሩ መቆየታቸው የተነገረ ሲሆን ከውሳኔው በኋላም ዋና ጸሐፊው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት ይመስዱበት ጊዜ አሁን ነው ሲሉ መናገራቸውን ቢቢሲ ዘግቧል። ድርጅቱ የሚያቀርበው የሰላም ጥሪ እንደተጠበቀው ሆኖ ለዩክሬን የሚደረገውን ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው ጠቅሷል። ከሰሜን አትላንቲክ ጦር ቃል ድርጅት ኔቶ 32 አባል ሀገራት መካከል 23ቱ የአውሮፓ ህብረት አባል ሀገራት ናቸው። በዚህም የቀድሞው የሩሲያ ፕሬዚደንትና የሩሲያ የጸጥታው ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የአውሮፓ ህብረት በሩሲያ ላይ አደገኛ ስጋት የጋረጠ የሩሲያ ጠላት ወደ መሆን ተሸጋግሯል ሲሉ መግለጻቸውን ሮይተርስ በዘገባ አስፍሯል። የአውሮፓ ህብረት ከዚህ ቀደም ከነበረበት ግጭትን የሚከላከል የሀገራት የኢኮኖሚ ጥምረት ወደ ፖለቲካዊ ጸረ ሩሲያ ተቋም ተቀይሯል ሲሉም ወቅሰዋል። የቀድሞው የሩሲያ ፕሬዚደንትና ጠቅላይ ሚኒስትር ሜድቬዴቭ በቀጣይም ቀስ በቀስ ወደ ወታደራዊ ጥምረት እየተንደረደረ ያለ ነው ብለውታል። 27 የአውሮፓ ሀገራትን ያቀፈውን የአውሮ ህብረትን ከዚህ ቀደም የሩሲያ መሪ ቭላዲሚር ቭላዲሚሮቪች ፑቲን ዩክሬን ኔቶ እንዳትቀላቀል እንጂ የማንፈቅድላት የአውሮፓ ህብረትን መቀላቀል ሉዓላዊ መብቷ ነው ሲሉ መናገራቸው ይታውሳል። ክሬምሊን ምንም እንኳን የዩክሬን የአውሮፓ ህብረት መቀላቀል ሀሳብ በስጋትነት አናየውም ቢልም ሜድቬዴቭ ግን ከፈረንጆቹ አቆጣጠር 997 ጀምሮ የአውሮፓ ህብረት መቀመጫ የሆነችውን የቤልጂም ብራሰልስ በአሁኑ ወቅት የሩሲያ እውነተኛ ጠላት ነች፣ ከዚህ ባልተናነሰ መልኩ የአውሮፓ ህብረትም እንደ ሰሜን አትላንቲክ ጥምረት ኔቶ ሁሉ ትልቅ ስጋታችን ነው ሲሉ በቴሌግራም ገጻቸው ላይ ጽፏል አይደለም በዚህም ዩክሬን ንብረቱን ብትቀላቀል ችግር አያመጣም ተብሎ የሚታሰቡ ሀሳብ አደገኛና ደጋግሞ ሊጤን እንደሚገባ ነው ያሳስቡት። የፑቲን ቀኝ እጅ እንደሆኑ የሚነገርላቸው ምድቬዴቭ ይህን ሀሳብ የሰነዘሩት ያለ ምክንያት አይደለም። የአውሮፓ ህብረት የኔቶ ቁልፍ አጋር ከሆኑ ተቋማት መካከል የሚጠቀስ ሲሆን በተለይም ከቅርብ ጊዜያት ወዲህ ሩሲያን በተመለከተ በይፋ በሚያንጸባርቁት ጸረ ሩሲያ አቋምና እንቅስቃሴ ኔቶና የአውሮፓ ህብረት የአንድ ሳንቲም ሁለት ገጽታዎች ስለመሆናቸውም ይነገራል። ህብረቱ ዩክሬንን አባል ቢያደርግ ደግሞ በማዕቀቦች ኢኮኖሚያዊ፣ ወታደራዊ ትብብር በሩሲያ ላይ ተጨማሪ ጫና የሚፈጠርበትን እድል የሚያሳድግለት በመሆኑ የአውሮፓ ህብረት እንደ ኔቶ ሁሉ ሩሲያን እንቅልፍ የነሳ ሰበብ ሆኖ እንዲቀጥል ያደረገው ጉዳይ ሆኗል። ከዚህ ባለፈ ትናንት በኔዘርላንድስ ሄግ ከተካሄደው የኔቶ ጉባኤ በኋላ የወጣው የስምምነት መግለጫ አባል ሀገራቱ የመከላከያና ደህንነት ወጫቸውን በ2035 ወደ 5 በመቶ ለማሳደግ ሲወስኑ በዋናነት ከሩሲያ ያንዣበበውን ስጋት ለመመከት ስለመሆኑ አሳይቷል። ታሪካዊ ክስተት የተባለለት የ2005 የሄግ ስምምነት አንድ የኔቶ አባል ላይ ጥቃት ከተፈጸመ በሁሉም የኔቶ አባል ሀገራት ላይ ጥቃት እንደተፈጸመ ተቆጥሮ በጋራ ምላሽ ይሰጣል የሚለውን አንቀጽ ያካተተውን የዋሽንግተን ስምምነትን በድጋሚ እያጸና ሙኗል። ኔቶ ህልውናው እስከቀጠለ ድረስ የጋራ መከላከያን አስመልክቶ የወጡ አንቀጽ አንቀጽ አምስት፣ ማለትም በአንድ አባል ላይ የተፈጸመ ጥቃት በሁሉም ላይ የተፈጸመ ጥቃት ተደርጎ ይታያል የሚለው እጅግ መሰረታዊ ነው። ፕሬዚደንት ዶናልድ ትራምፕም ወደ ጉባኤው ሲሄዱ የጋራ ደህንነት ዋስትና በርካታ ፍቺዎች አሉ ሲሉ የጠቀሱት ሀሳብ አንድ ሀገር የሚጠበቅበትን ገንዘብ ካላጓጣ አልጠብቃችሁም እንዲያውም የፈለጉትን ሁሉ እንዲያደርጉ አበረታታለ በማለት ቅድም ሲል የሰነዘሩትን አስተያየት የሚያስታውስ ሆኗል ታዲያ ትራምፕ ስምምነቱ ለጋራ መከላከያ የገባነውን ቁርጠኝነት በድጋሚ ያረጋግጣል ሲሉ መናገራቸው፣ ይህ የመሪዎች ጉባኤ ስምምነት ኔቶና አሜሪካንን ሊነጣጥሉ ተቃርበ የነበሩትን የትራምፕን ጥርጣሬዎች የሚያቃልል ሆኖ ተገኝቷል። ትራምፕ አሜሪካ ከኔቶ ጋር እንደምትቀጠል ሲያረጋግጡ፣ ከአንቀጽ አምስት ጋር እቆማለሁ፣ ለዚህ ነው ሄግ የመጣቱ ማለት ለጋዜጠኞች ተናግረዋል። ቀደም ሲል ከፍተኛ ድርሻን እየተወጣች ለኔቶ ኢኮኖሚያዊና ፖለቲካዊ መፈርጠም ትልቅ አስተዋጽኦ ያበረከተችው አሜሪካ ይህ ማረጋገጫ ከፍተኛ አደጋ ተጋርጦብናል አሉ አባል ሀገራት እፎይታን የሚሰጥ መሆኑን ከዚህም በላይ ትራምፕ ወደ ዋሽንግተን ሲመለሱ ሌሎች አባል ሀገራት በሙሉ ወጪያቸውንም ለመጨመር የተስማሙበትን ሰነድ ይዘው መሆኑ ትራምፕ በድጋሚ ወደ ፕሬዚዳንትነት ከመጡ በኋላ በአሜሪካና ኔቶ መካከል ተፈጥሮ የነበረውን ቅራኔ የሚያለሳልስ፣ አሜሪካም በቀጣይ ለስብስቡ የምታደርገውን ድጋፍ አጠናክራ እንድትቀጥል በራስ መተማመንን የሚፈጠር ነው። ፕሬዚዳንት ትራምፕ ከዚህ ቀደም በአንቀጽ አምስት ዙሪያ የሚሰጧቸው አስተያየቶች የጥቂት የአውሮፓ አጋሮችን ስጋት ቀስቅሰው እንደነበር ይታወሳል። ትራምፕ ለመከላከያ ውጪ የሚደረገ መጓጮ እንዲጨምር ከረጅም ጊዜ ጀምሮ ሲከራክረው መቆየታቸውም ይታወቃል። የኔቶ አባል ሀገራት የመከላከያ በጀታቸውን ቢያንስ ከሁለት በመቶ ከፍ እንዲያደርጉ ከዚህ ቀደም የነበረውን ግብ ማንሳት፣ አሁን ደግሞ ወደ አምስት በመቶ ከፍ ማለቱን አሞካሽተዋል። ኔቶ ጎድቆ ነበር፣ እናንተ መክፈል አለባችሁ አልኳቸው ሲሉ የአባል ሀገራት የመከላከያ ውጫቸውን እንዲያሳድጉ ባደረጉት ግፊት ስኬት እንዳገኙ ገልጸዋል። አክለውም አምስት በመቶ የመከላከያ ውጪ በጣም ጥሩ ነው እንዲሁም ለአባላት የበለጠ ይል ይሰጣል ማለታቸው በቢቢሲ ዘገባ ተመላክቷል። የኔቶ ዋና ጸሐፊ ማርክ ሩተም ሁሉም የኔቶ አባል ሀገራት አምስት በመቶ የመከላከያ ውጭ ግብ ላይ መስማማታቸውን ለፕሬዚዳንት ትራምፕ በግል መልእክት ማረጋገጣቸው ታውቋል። አውሮፓና ካናዳ ለኔቶ የበለጠ አስተዋጽኦ ማበረከት አለባቸውም ሲሉም ዋና ጸሐፊው አሳስበዋል። ይህ አዲስ የአምስት በመቶ ግብ ከቀድሞው ሁለት በመቶ ግብ በእጅጉ የጨመረ ሲሆን የኔቶ አባላት በጋራ መከላከያቸው ላይ ያላቸውን ቁርጠኝነት የሚያሳይ ነውም ተብሎለታል። በተጨማሪም በአባል ሀገራቱ መካከል ያለውን የመከላከያ ትብብር ስለማጠናከርም በሰፊው መክሯል። ጉባኤውም ሞስኮ በተደጋጋሚ ከኔቶ አባላት ጋር ጦርነት ውስጥ የመግባት ፍላጎቱ እንደሌላት ብታስረዳም ጥምረቱ ግን ከሶስት እስከ አምስት ዓመታት ውስጥ በሩሲያ ጥቃት ይሰነዘረብኛል የሚል ስጋትን ይዞ ከፍተኛ ወታደራዊ ዝግጅትን እያካሄደ ቀጥሏል። ጊበ እንዲህ እንዳለ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በጉባኤው ላይ ዩናይትድ ስቴትስ ታሪፍ መጣልነት ቀንስ ጥሪ ያቀረቡ ሲሆን በኔቶ አጋሮች መካከል የሚደረገውን የንግድ ጦርነትም ውዥንብር ነው ሲሉ መጥራታቸውን ዲ ደብሊው በዘገባው አጋርቷል። የሩሲያ ዩክሬንን ጦርነት የተመለከተው የጉባኤው ማጠቃለያ መግለጫ የጥምረቱ አባል ሀገራት ለዩክሬን የሚደረግ ድጋፍ ተጠናክሮ እንዲቀጥል በጋራ መስማማታቸውን ያሳያል። የዩክሬን ደህንነት ለእኛም ደህንነት አስፈላጊ ነው ያሉት የኔቶ ሀገራት የሀገራቱን የገንዘብ መዋጮ በመገምገም በቀጣይም ለዩክሬን መከላከያና ለመከላከያ ኢንዱስትሪዎቿ የሚደረገው ቀጥተኛ ድጋፍ እንዲቀጥል በቃል ኪዳን ስምምነታቸው አረጋግጠዋል። ይህ በእንዲህ እንዳለ ከዚህ በስተቀር በሰሜን አትላንቲክ የጦር ጥምረት ጉባኤ የጋራ መግለጫ ላይ ዩክሬን ሲጠበቅ ከነበረው በተቃራኒ የተለየ ትኩረት አልሰጣትም። የጥምረቱን ወታደራዊ በጀት ከማሳደግ አንጻር ትኩረቱን ያደረገው ጉባኤው በወጣው የጋራ መግለጫ ላይ ዩክሬን ሁለት ጊዜ ብቻ መጠቀሷ እንደቀደመው ጊዜ ቁልፍ የመጓ የመጓያ አጀንዳ ለመሆኗን የሚጠቁም ነው ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ጥምረት እንደ አውሮፓውያን አቆጣጠር በ1949 በ12 ሀገራት ሲመሰረት አንደኛውና ቁልፍ ዓላማው ያኔ ከፍተኛ መስፋፋት እንዲያካሄደች የነበረችውን ሶቪየት ሕብረትን ግስጋሴ ለመግታት በማለም ነበር። ኔቶ የተመሰረተበትን ሰባተኛ ዓመት አስመልክቶም በዋሽንግተን አስተናጋጅነት የተካሄደው ስብሰባ ማጠቃለያ ላይ ባወጣው መግለጫ ቻይና፣ ሩሲያ በዩክሬን ለምታካሄደው ጦርነት ቁልፍ አጋዥ ጆርናሊስት ሲል መክሰሱ የሚታወስ ሲሆን በወቅቱ በመግለጫው የተቆጣችው ቻይናም መግለጫው የቀዝቃዛው ጦርነት አሳሰብ የተጠናወተውና ጠባጫሪ ሀተታ ነው ስትል ማጣጣሉ አይዘነጋም።